ምናልባት የሆነ ጉዳይ ገጥሞ ሀገረ ቻይና ጂንሊን የተባለች አካባቢ ላይ የመገኘት እድሉን ቢያገኙና ወዲያ ወዲህ ሲሉ አንዳች የሚያክል ቋጥኝ አናቱ ላይ ጭኖ የሚጓዘው ቢመለከቱ ግራ እንዳይገባዎት፣ ያ ሰው አቶ ኮንግ ጃን ነው። ድንጋይ ተሸክሞ መዞሩ ደግሞ የሰውነቱ የስብ መጠን ከጊዜ ወደ ጊዜ እየጨመረ እየጨመረ ሄዶ የውፍረቱ ጉዳይ ስላሳሰበው ይህንን የስብ መንጋ ከላይ ላይ አራግፌ ሸንቀጥል በል ብሎ በመነሳቱ ነው። የ54 ዓመት ጎልማሳ ሰው አቶ ኮንግ አለቅጥ የመወፈሩና ቅርጹ ብልሽትሽት የማለቱ ነገር ሲያብከነክነው ቆይቶ ከዛሬ ሶስት ዓመት በፊት ነበር። ክብደቴን ለመቀነስ ክኒን መዋጥም ሆነ ሌላ ሌላ አይነት ስፖርት አይደለም የሚያስፈልገኝ መላውን ን ያውቀዋለሁ ብሎ አርባ ዙር መቀነት ይመስል በወገቡ ዙሪያ የተጋደመውን እንዲሁም በመላ አካሉ ላይ እዚህም እዚያም ተመራርጎ የተቀመጠውን ስብ ለማጥፋት ያዋጣኛል ያለውን ወደ ልቋጠኛ አናቱ ላይ አደላድሎ አስቀምጦ የመጓዙን ነገር የጀመረው ሜትር ከ63 የሚረዝም ቁመት ያለውና በወቅቱ 115 ኪሎ ግራም የሚመዝን የነበረው አቶ ኮንግ ያኔ ነገሩን ሲጀምረው 15 ኪሎ ግራም የሚመዝን ድንጋይ በጭንቅላቱ ተሸክሞ ነበር። በመናፈሻዎች ውስጥ ልክ እንደሱ ሁሉ የጤናቸው ነገር አሳስቧቸው ዱብዱብ እያሉም እየሮጡም የአካል ብቃት እንቅስቃሴ ከሚያደርጉ ሰዎች ጋር ወዲያው ወዲ እያለ የእግር ጉዞ በማድረግ ስቤን ያቀልጥልኛል ያለውን የራሱን ስፖርት መስራት የጀመረው። እናም እያደር ልምምዱን እየገፋበት ሲሄድ ድንጋይ ተሸክሞ የመዞሩን ነገር እየለመደው የመጣው አቶ ኮንግ አናቱ ላይ የሚያስቀምጠውን 15 ኪሎ ግራም የሚመዝን ድንጋይ 30 ኪሎ በሚመዝን ቋጥኝ የቀየረው ሲሆን አሁን ላይ እሱም የልቡን አላደርስ ብሎት አርባ ኪሎ በሚመዝን ተክቶት ነው እስከ 3 ኪሎ ሜትር ያክል ርቀት በየቀኑ በእግሩ የሚጓዘው። አርባ ኪሎ ድንጋይ አናቱ ላይ እንደተከመረ ማለት ነው። በመናፈሻዎች ውስጥ ድንጋይ ተሸክሞ ወደ ላይና ወደ ታች እየወጣና እየወረደ የሚጓዘው አቶ ኮንግ ያልተለመደ ድርጊቱ በበርካቶች ዘንድ እንዲታወቅ ያደረገው ሲሆን የተለያዩ የመገናኛ ብዙሃን አውታሮች ነገሩን እየተቀባበሉ እንዲያወሩትም አድርጓቸዋል። ውፍረቴን ለማጥፋት ብዬ ክኒን መዋጥ አልፈለኩም፣ በቃ የአካል ብቃት እንቅስቃሴ በማድረግ ነው ላስተካክለው የፈለኩት ሲል የሚናገረው አቶ ኮንግ ምንም እንኳ የመረጠው የአካል ብቃት እንቅስቃሴ ያልተለመደ አይነት ቢሆንም ነገር ግን ድንጋይ ተሸክሞ የመዞሩ ነገር 30 ኪሎ ያክል የስብ ክምችት ከላዩ ላይ እንዲያራግፍ አስችሎታል። ያልተለመደ ድርጊቱ ዘግይቶም ቢሆን የበርካቶችን ቀልብ መሳብ መቻሉ ያነሳሳው አቶ ኮንግ አሁን ላይ የዓለም ክብረ ወሰን መዝጋቢ ድርጅት ሰዎችን ለማነጋገርና ስሙን በዓለም የድንቃ ድንቅ መዝገብ ላይ ለማሰፈርም አስበዋል። ወዳጃችን እና ሎት በቅጡ አድርገው ካልያዙት እንዳይሆን ሆኖ በስብ የሚጨቀየው ሰውነት ቀድሞ ነበር እንጂ እንዲሉ ከተበለሻሸ በኋላ ለማስተካከል ሲሉ ቋጥኝ ተሸክመው እንዲዞሩም ሊያስገድድ ይችላል እና ማጥፍቶ ጠፊ የሆነውን ውፍረት ወደ ሰውነታችን ዝር እንዳይል ነቅተን እንከታተለው። አነሰችን በዛች የአካል ብቃት እንቅስቃሴ ማድረግን ማድረገን የዕለት ተዕለት እንቅስቃሴያችን አካል አድርገን እናካታት ለማለት ወደናል።